በምትኖሩበት ተጋላጭ እንዳትሆኑና ችግር እንዳይደርስባችሁ በሕግና በደንቡ መሰረት ሰርታችሁ የኢኮኖሚ ተጠቃሚ እንድትሆኑ እናንተ መጠበቅና ከለላ መሆን ስለሆነ ስራችን፣ እዚህ ፊት ለፊት ስንገናኝ ደግሞ ደህንነታችሁንም ለማየት የኢትዮጵያ ይሴት የሆነ አብሮነትን እንድትጋሩ የእስልምናና የክርስትና ሃይማኖት ትልልቅ ሃይማኖት ወቅት የጾምና የጸሎት ወቅት አልፎ ዛሬ የተገናኘን አንዱ ለአንዱ አጋዥ እንዲሆን ተባብሮ በዚህ በስደት ሀገር ውስጥ ተባብሮ እንዲሠራ፣ ከጥፋት ከራናወይ ራሳችን ከልክሉ፣ ጠብቁ። ልምድ ባካበታችን ቁጥር የተባለ ገንዘብን እያደገ ይመጣል። አሁን በሳምንት ውስጥ ወደ 20 30 ሰው ይገባል። ወደዚህ ሲመጡ ቋንቋ ያውቁም፣ የሀገሩ ተጨባጭ ሁኔታ ያውቁም። ሰዎቹ ድምጻቸውን ከፍ አድርጎ ሲናገሩ የሚቆጡ ይመስላሉ፣ ተጋላጭ ይሆናሉ። በመጡ በሶስት ወር በአራት ወር የሚጠፉበት ሁኔታ ስላለ እነሱንም እንዳይጠፉ ልምዳችሁን እያካፈላችሁ አንዱ አንዱን እያገዘ ወደ ሀገር ቤት በጋዊ መንገድ ገንዘቡም ልቆ እንዳይበላ ይሄ ሁሉ ድጋፍ የምታደርጉት እዚህ የቆያችሁ ናችሁና፣ እርስ በርስ እንድትተባበሩ እኛ ብቻ ሳይሆን እናንተ ስትተባበሩ፣ አንዱ ለአንዱ ልምዱን ሲያካፍል የተረጋጋ ማህበረሰብ ይፈጠራል ማለት ነው። ስለዚህ አሁን እያየን ያለነው የተረጋጋ ኮሚኒቲ እየተፈጠረ ስለሆነ ለወደፊት ይሄው መቀጠል ስላለበት ተጋላጭ እንዳትሆኑ፣ አንዱ ለአንዱ ስራ እየፈለገ አንዱ ለአንዱ አጋይ እየሆነ የታመመ እየጠየቀ እያሳከመ ችግር ስደርስ ደግሞ ከአሁን በፊት እንደምናደርገው ኦብላችሁ ተነስታችሁ ወደ አገር ቤት የተጎዳ ገንዘብ አዋጣችሁ እየጫናችሁ እዚህም የሚሆነውን ሁሉ እያደረጋችሁ ነው፣ እና እናመሰግናለን። አንድ ሀገር ነው ያለነው፣ የተለያየ ብሔር ብሔረሰብ ነው ያለን። ሀገራችን አንድ ስለሆነች እንደሌላ ሀገር ከተባበር ሀገራችን እናሳድጋለን። ስለዚህ አንድ የሚመክራችሁ ነገር፣ ያልቀረብነው ነገር ምንድን ነው? ሰርታችሁ የምታገኙትን ገንዘብ በጋዊ መንገድ ወደ ኢትዮጵያ ብልኩ በየመንገዱ አትባሉም እና እሱን አስቡ። መንግስት እየፈጠረ ያለው ለአጠቀነጡ ረሕመት ይላል በአላህ ስብሐኖታ ላይ በእሱ ላይ ተስፋ አለመቁረጥ ብቻ በእርግጥ ያው ከችግር በኋላ ምቾት እንዳለ ነግሮናል በቁርአኑ እና በሷ አያ ሁሌ መጽናናለሁ። ከችግር በኋላ ምቾት እንዳለ አምናለሁ። ዛሬ ተቸገርኩ፣ ነገ ደግሞ እንደማገኘው ያውቃለሁ። አላህ ይሰጠኛል። ብቻ እኔ በአላህ ላይ ተስፋ